አቤል እና ሀሹ ቁጭ ብለው እያወሩ እያለ፣ አመሰግናለሁ ወዳጄ፣ በጣም የምወድና የማከብር ጓደኛዬ እዚህ ለተወሰነ ቀን እንዳርፍ ስለፈቀድክልኝ ይለዋል። ሀሹም ያው እኛ ማገዝም ሆነ መርዳትም የተሰጠን ነው፣ የሰዎችንም መንጠቅ የራሳችንንም ማኖር የተሰጠን ስጦታ ነው እና ምን ታደርገዋለህ፣ ለዛ ነው አየህ አይደለ የያዝነውንም አስቀምጠን የሰዎችንም መንጠቅ እንደምንችል አሁን በተግባር እያየህ ነው ሲለው አቤልም እጅግ በትግስት ምን ችግር አለው ብለን ነው የመንጠቅ፣ የነገ ጧት የማይደገም ሁኖ ታገኘዋለህና ዛሬ ለመንጠቅህ ሳይሆን ለነገው ማንነትህ ሬዲ ሁነ ተዘጋጅተ ጠበቅ ይለዋል ምንም ማለት ነው ሲለው አይ ምንም ማለት አይደለም እንደኔ አይነት የዋሆች የሚቀጡባት ጊዜ በጧት ሊሆን ይችላል እንደንተ አይነቶቹ ደግሞ ማታ ለጨለምለም ሲል ሊሆን ስለሚችል ለዛ ነው እግዚአብሔር ስለ ሁሉም ነገር አያዳላም ለጊዜው ይመስለናል እንጂ ጊዜውን ጠብቆ ሁሉንም ነገር ቦታ ያስይዘዋል ይለዋል ሓሹም ብድካር ጎ ቆይ፣ ግን ይሄ በቅኔ መሳደብህ ነው ወይስ ምንድን ነው? በፍጹም እኔ አልሳደብም ተሳዳቢም አይደለሁም። ግን ደግሞ ታየዋለህ በቅርቡ በተግባር ስለዚህ ማስረዳት አይጠበቅብኝም ላንተ ይለዋል። እናም ይኸውልህ እኔ ባንድ በቴ አልሰድብህም፣ እየዘደብኩህም አይደለም። ስለዚህ ጓደኛ ሀሳብ አይግባህ ይለዋል። አሹም የመጣሁበት ይውልህ እኔ ላንተም ሆነ ላንተ የለሆነ ነገር መቀበል ችያለሁና፣ አይዞህ ካታስብ ጓደኛዬ፣ እዚህ የተውከውን ነገር ሁሉን ነገር አስተካክልልሃለሁ እኔ እና ማይዞኝ ይለዋል። ችግር የለውም እንዳታስብ ብዬ ነው። እናም ያው እንግዲህ ቤትን ፈለግ አድርገህ መሄዱ አይቀልም ብለህ ነው ሲለው፣ አቤልም ዛሬ ያዝከው እያንተ ቢሆንም ችግር የለውም እኔ ዛሬ መጠጊያ ስለሌለኝ ያው ከስራም እሳት ነግረኝ አባረርከኝ። ስለዚህ ምንም ችግር የለውም ለተወሰነ ቀን ብቻ ነው ማስቸግራችሁ እንጂ እኔም የራሴ የሆነ ነገር ይኖረኛል ይለዋል። እጅግ በጣም ተናዶ ስለነበረ አቤልም ጥሎት ነበር ወጥቶ የሄደው። እናም በዛ መሀል ትጂ ውጭ ግራ ተጋብታ አሹ እያደረገ ያለው ነገር በጣም ግራ ስላጋባት ውጭ እየተንጎራደደች እያለ መቅደስ ትሄዳለች። እሽ ትጅ፣ እንዴት ነሽ ስትላት እያለ ድሮች ደግሞ ተለሳልሰሽ መጣሽብኝ? ትልና ደህና ነኝ፣ እንዴት ነሽ? ምንድን ነው ምን ፈልገሽ ነው? ስትላት እኔ ምልሽ የሆነ ነገር እንድታግዥኝ ና እንድትረጅኝ ፈልጋለሁ ትላታለች። ደግሞ ምንድነው? ማግዝሽ እምረዳሽ የምችለው አይነት ነገር ከሆነ እሺ፣ ግን ደግሞ የማልችለው ነገር ከሆነ ቃል አልገባለሽም። ስትላት ቆይ ኔ ለማን ማማከር አለብኝ? ትጂ ታቂያለሽ ሰላም ምንም ሳማክራት አትሰማኝም ስለዚህ ያሹን ነገር ለማን ልናገር? ትላታለች። አላቅም እኔ ብዙ ሀሳብ ና ጭንቀት አለብኝ። ተይ ማቅማቀው ነገር የለም ስለሱ ነግሬሻለሁ ከዚህ በፊት ስለዚህ ስለ እሱ ከሆነ የምታወሪኝ አልሰማሽም። ትላታለች መቅደስ ምክራ ትጋባና፣ ቆይ ሺ ለማናችሁ ላውራ፣ ለማንኛውስ ልናገር፣ ማነው ሊረዳኝ የሚችለው? እኔ እኮ የሚረዳኝ ሰው የሚረዳኝ ሰው አጣው። አንቺ ሚሆንሽ ሾካካ ነገር ነሽ፣ አቃጣሪ ነገር ነሽ ስትል መቅደስ ትጅን ሰድባታለች። ትጅም ስሜታዊ ትሆና እዩልሽ፣ ድጋሚ ሌላ ነገር ከመሳደበሽ በፊት ካጠገብሽ ብሄድ አይሻልም የጨረሽ መሰለኝ። ከጨረሽ ያው ስድብ ስለሆነ የምትቀጥው የአንችን ስድብ ደግሞ መስማት አልፈልግም። እኔ ብዙ ሀሳብ ያለብኝ ሰው ነኝ ትላትና ጥላት ወደ ውስጥ ትገባለች። መቅደስም በጣም ተናዳ እዛው በር ላይ ቁጭ እንዳለች ቆይ እኔ ምን ማድረግ አለብኝ? ከማን ጋ ማውራት አለብኝ? ማነውስ ሊረዳኝ የሚችለው ስትል ብቻዋን ግራ ተጋብታለች። በዛ መሀል አቤል ብቻውን ወንበር ላይ ቁጭ ብሎ በትካዜ ተውጦ ነበረና ትጂ ስትገባ ታገኘዋለች። እዩልህ አንድ ነገር ልጠይቅህ አቤል ስትለው፣ ምንድነው? እባክህን ተረጋጋ ና የሆነ እህልም ነገር ቅመስ። እናም ደግሞ እናትህም ደግሞ ቀኑን ሙሉ ቤተ ክርስቲያን ተደፍታ ስታለቅስ ውላና ያደረችው ስለዚህ ምንም ውሃ እንኳን አልቀመሰችም። እና ለእናት እባክህ አስብላት ስትለው ታይኝ ትጂ እኔ አሁን ብዙ ሀሳብ አለብኝ። እናቴን ማየት አልችልም። አሁን በዚህ ሁኔታ እናቴን ላያት አልፈልግም ይላታል። ትጅም በጣም ተጨንቃ ስለነበረ እባክህን አቤል እባክህ፣ ለእናትህ ስትል እባክህን፣ እናትህ ላንተ ስትል ብዙ ነገር ሆናለች ስትለው እሱም ግራ ይጋባና አላቅም ምን ማድረግ እንዳለብኝ ግራ ገብቶኛል ይላታል። እኔ ለነሱ ጣጣ ነው የሆንኩባቸው እንጂ ምንም እያደረኩ ላቸው እንዳልሆነ ስለተሰማኝ ነው ታውቂያለሽ ለዛ ነው ይላታል። እሺ ለማንኛውም እዩልሽ ትልና ሰላምና መቅደስ አንድ ላይ ስለነበሩ እዩልሽ፣ አንድ ነገር ልንገርሽ፣ ግን ሰላም ምን እያደረግሽ እንደሆነ ታውቆሻል። ግን ባክሽ ሰው የሚልሽን ስሚ። ምናልባት አዎ እኔ በትዳርም ውስጥ ላልሆን ይችላለሁ፣ ስለ ትዳርም የማላቀው ነገር ሊኖር ይችላል። ግን ደግሞ አንድ የተሰማኝን ነገር ልንገርሽ ሰላም አንድ ሰው በትዳር ስለኖረ ብቻ ሳይሆን በውጭ ሆኖ ብዙ ነገር የሚያውቀው ነገር አለ። ታናሽ አይነሽ ምናምን እንድትኛ አልፈልግም፣ እንድታዳምጭ ነው የምፈልገው። እና ለምንድን ነው ያቤልን ቤተሰቦች ያስወጣሻቸው? ግን ቆዩ እሱም ይኸው ቤት የለውም እዚህ መጥቶ ነው ቁጭ አለው። ለምን እንደዚህ ያደረግሽ ሲላት፣ ምንም አያገባሽም ስለ እንደዚህ አይነት ነገር መቅደስ፣ አርፈሽ ቁጭ በይ። አሁን ልንገርሽ ስሙን ብቻ በራሴ ያዙርልኝ የቤቱን ስም እንጂ፣ እሱንም ከዚህ ውስጥ አሽቀነጥ ጥረዋለሁኝ ደግሞ ልሸጥ ነው ብሎ ይል ልንፋታ ነው ብሎ ይል ከዚህ በኋላ እሱን አሽቀነጥረዋለሁ። አይገርምሽም? ስትላት ቆይ ሰላም ግን ምን ሆነሽ ነው? ግን ቆይ ሰው የሚለሽን የማሰሚው ስለ ሀሹ ምን ያህል እርግጠኛ ብትወኝ ነው? ስትላት ሀሹን ቢሆን የማይሆነ ከሆነ አሽቀንጥሬ ነው የምጥለው። እኔ እኮ የቤቱን ገንዘብ ለራሴ አይደለም የምጠቀመው፣ ለልጃ በባንክ አስቀምጠዋለው፣ ትላታለች። አይመስለኝም እንደዛ ነገር የሚሆን አይመስለኝም፣ ትላታለች ይልቁን አሁን ምግብ ቢ ዝም ብለሽ ስትላት፣ ምግቡንስ እየበላሁት ነው ግን ያንቺ አወዳደቅሽ ስላላማረኝ ነው ትላታለች። በዛን መሀል ነበር